ድንቃ አድርጎልኛል የሰራዊት ጌታ ድንቃ አድርጎልኛል የሰራዊት ጌታ አረሳኝ ማምላ አነሳኝ ከትቢያ ድንቅ አድርጎልኛል በደሌን ሳይቆጥር ድንቅ አድርጎ አረሳኝ ማምላ አነሳኝ ከትቢያ ድንቃ አድርጎልኛለ በደሌን ሳይቆጥር ድንቃ አድርጎልኛለ ወደ ቤቱ ጠራል ድንቃ አድርጎልኛል ረክሼ ሳለሁ ድንቃ አድርጎልኛለ ይናለ በጣም ታምራላችሁ። ኑ ወደዚህ፣ እዚህ ጋር ኬክ የቀረባለ ለእናንተ። እንኳን ደስ አላችሁ አባዬ፣ እሩታ፣ ሁላችሁ በዚህ በኩል። እሩታ የኔ እዚህ ጋር አባዬም ነኝ። በጣም ነው የምታምሩት፣ በጣም ነው ደስ የምትሉት። እዚህ ጋር ሁላችሁ ኑና እና እንግዲህ ቤተሰቦቻችን መጥተዋል። እዚህ ጋር ሩታዬ ይኸው። እንኳን ደስ አላችሁ። በመጀመሪያ ደስ አለ አባዬ፣ እንኳን ደስ አለሽ የልጅ ልጅ ያ ስላየሽ። አብዬም አባዬም እንደዛው ደስ ብሎኛል። እግዚአብሔር የተመሰገነ ይሁን። እሺ ሁላችንም በጣም ደስ ብሎናል። ያው መናገር እስኪ ያቀጠን ድረስ ያው እዚህ ጋር ኬክ አለ። ኬኩ ደግሞ ቁርሶች ትገቢልናለሽ ሩታዬ። ግን በመጀመሪያ ያው ከዚህ በፊትም ብለነዋል ብዙ ስቃይ ነበረ ብዙ ማለት በቃ ብዙ ነገር ነበረ ከዚህ በፊቶች አሁን ግን ያው ሳቅ በሳቅ ሆነናል ሁላችንም እግዚአብሔር ይመስገን ሁላችንም ደስ ብሎናል ጓደኞቻችን አለን ቡርኬ እዚጋ መተ አንዳንድ አንድ ነገር ብትላችሁ ደስ ይለኛል ከድካም ስለሆነ የመጣችሁ እሺ እሺ እንኳን ደስ አለሽ፣ ያው ሩታ። ሁላችንም ቤተሰቦችሽንም ጓደኞችሽንም ተሰብስበናል። እስኪ የተሰማሽን ስሜት ደግሞ ብትናገሪ ደስ ይለናል። እሺ መጀመሪያ ሁላችሁንም አመሰግናለሁ። ለዚህ ቀን ፈጣሪ እንድደርስ ስላደረገኝ ስለረዳኝ አይኔም በአይኔ እንዳይ ስላረገኝ በጣም ደስ ብሎኛል ያው ከብዙ ጭንቅና ስቃይ በኋላ ልጅን ለመታቀፍ ረድቶኛል። ፈጣሪ እግዚአብሔር አምላክ የተመሰገነ ይሁን። እናንተንም በጣም ማድርግ ያመሰግናለሁ እንደዚህ አይነት ፕሮግራም አዘጋጅታችሁኝ ሰርፕራይዝ ስላደረጋችሁኝ ቴንክ ዩ ሁላችሁንም። እንዲሁም እናቶቼን ሁለታችሁንም በጣም ነው ማመሰግነው። አባ ሁላችሁንም ወዳቸዋለሁኝ። ያው በዚህ አጋጣሚ ብዙ ነገር ተምርያለው፣ ብዙ ነገር አይቻለው። ከእርግዝናው ጀምሮ እስከምወልደው ድረስ የእናትን ስሜት እናትነትን ምን ማለት እንደሆነ በደንብ እንድረዳው ሆኛለው እና በእርግጥ ያው ትረዱታላችሁ ሞር ደግሞ በቦታ ሆናችሁ ስትአዩት ነው የሚገባችሁ እና የእናቶቻችንን ስቃይ በደንብ አድርጌን የቀመስኩት እና ክብር ለእናቶች። ይህን የተሰማኝ አመሰግናለሁ። የቀረውን ሙላበታል። እኛም እናመሰግናለን። ያው ሩታዬ፣ ከዚህ በኋላ ጓደኞችን ሳይሆን እናታችን ነው የምንልሽ፣ ወደ እናትነት ስለተቀላቀለች ማለት ነው። በጣም ደስ ብሎናል። እዚህ ጋር የአብርሽ እናት አለች፣ የሩታ እናት አለች። የአብርሽ እናት ደግሞ ምንተሰሙ በጣም ደስታ ተሰምቶኛል። ደስ ብሎኛል። አዎ በሰላም ልጃ አቀፋ። ለዚህ ስላደረሳት በጣም ነው ደስ ያለኝ። እኔ ደስ ብሎኛል። እግዚአብሔር ይመስገን። እዚህ ጋር ደግሞ የሩታዬ እናት አለች። የሩታዬ እናትም ደግሞ እየተሰማትን። እሺ በመጀመሪያ ላብሮሽና ለሩታዬ ክሪስ ፋሚሊዎች በጣም ነው ምወዳችሁ። ዛሬ ደስታው የኛ ብቻ አይደለም የእናንተም ጭምር ነው። እግዚአብሔር ደግሞ መልካም ነገር አድርጎልናል። በጣም ነው ምወዳችሁ። ሩታይም ደግሞ ያው እንደተናገረችው የእናትነት ምንነትን ቀምሰዋለች። በሂደት ደግሞ በማሳደግ የእናትን ምንነት ታየዋለች። እግዚአብሔር የሰጣቸውን ፍሬ ይባርክላቸው ያሳድግላቸው። አድጎም ለቁም ነገር እናት አባት የሚረዳ አገር ወገን የሚጠቅም እንዲሆን እንዲሁም በዚህ አጋጣሚ እለምናለሁ እጸልያለሁ። አመሰግናችኋለሁ፣ ወዳችኋለሁ። እዚህም ያሉ ጓደኞቻቸውን እግዚአብሔር አምላክ ይባርካቸው ያክብራቸው፣ ትልቅ ደረጃ ይድረሱ ነው ምላ። ደስ ይላል እዚህ ጋር የጋሽ እኔ አልታየውም። እሺ አመሰግናለሁ። ከተደረገልን ፕሮግራም ሁሉ ወራት ለእኛ ድንቅ ቀን ነው ዛሬ። ምክንያቱም ሩስ ነፍሰ ጡር ሆና ባየንሳካየን ሰዓት ጀምሮ በጣም ጭነገን ጸልይ ነበረ። እግዚአብሔር መልካም ነው፣ ለዚህ ቀን ደርሰናል። ይሄ ቀን ሪሊ እጅግ በጣም ደስ የሚልና አፕሪሺየት የምናደርግበት ቀን ነው፣ የምንደነቅበት ቀን ነው። ክብሩ ሁሉ እግዚአብሔር ይውሰድ። ይህን ያደረጋችሁ በተለይ ወገኖቻችን ልጆቻችን እግዚአብሔር አምላክ ለብድራት ያብቃል። እናንተን እንደዚሁ ተድራችሁ እንዲሁ በሚወልድበት ጊዜ እግዚአብሔር ለእናንተም ብድር መስጠት እንድንችል ይህ ሁሉ ፍቅር ነውና፣ ፍቅር እግዚአብሔር ነው። በእግዚአብሔር ስም መልካም ነገር አድርጋችኋል። እግዚአብሔር ይባርካችሁ። እናያለን። እናመሰግናለን። እሺ ቤተሰቦቻችን፣ እኛም ቤተሰቦቻችን እንደተደሰቱ እኛም በጣም ተደስተናል ማለት ነው። እንግዲህ እሩታዬ በእርግጠኝነት እንደ ተደሰትሽ ደስ እንዳለሽ አልጣራጣሪ ምንም ጥያቄ የለውም። እና ማመን ያለብን ነገር ያው ከብዙ ጭንቅ በኋላ ደስታ እንደሚመጣ ማመን አለብን። ከዚህ በፊት ያለፉት ነገሮች ይሄን ቀን ላይ እንደርሳለን ብለን ማንንም ያሰበ ሰው የለም። እግዚአብሔር ይመስገን። እሺ ለማንኛውም ሩታዬ ያው እዚህ ጋር አግባቡ ነው እንጂ ውስጥ ላይ ደግሞ ቦታሽ፣ የምታርፊበት ቦታ አሳምረን ነው የጠበቅነሽ ከዲኮሮች ጋር እና ብዙ ከመቆሚ

እና ቤተሰቦች ያው ሩታዬም ቤት ገብታለች። ያው ሩታዬ ግን እናትነት እንዴት ነው? በእናቶች ተቀበሽ፣ አንቺም እናት ሆነሻል። እናትነት ደስ የሚል ስሜት አለው እውነት

ይባ እኔ አቤልን አልቀባሁም። አባትዬው ስታገኙ ነው። ይባ ስታገኙ ስቀቡት አላችሁ። ያስፈልጓል እሱ ያስፈልጓል። ትንሽ አናቱ ምንድን ነው ቆይ፣ አሁን እዚህ ላይ በዚህ ድምቀት ላይ ቢኖር አብረሽ ቀሙር በጣም ደስ ይለን ነበረ። ምን ይደረግ፣ ያለመኖሩ በጣም አዝነናል የምር። መምጣት እና መዋል ሰብሰብ ብለው ደግሞ ይወጣሉ። አይሻልም ለወደፊት ነው አሁን ያው እንግዲህ ምንም ማለት አይደለም ብታየኝ እንግዲህ እቺን ቀን ታልፋለች አዲስ ቀን ትመጣለች ሩታዬ ምን ያስፈልግሻል ሌላ

እሺ ለማንኛውም ቤተሰቦቻችን፣ ያው እሩታዬ ከጠበቀችው በላይ ደስ ብሏታል። በልጁ ተደስታ ሳያበቃ እቤት ደግሞ ተሰብስበን አንድ ላይ ሆነን ጠብቀናት፣ ያው ደስተኛ ሆናለች። እግዚአብሔር ይመስገን። ይሄ ደስታሽ ምንም ነገር አይንጠቀሽ፣ ሁሌ አብሮሽ ይሁን። አባዬም አብዬ ሁላችሁም ደስተኛ ሁኑልን። ያው የልጅ ልጅ አይታችኋል ሀያት ሆናችኋል። እግዚአብሔር አክስትነት እዚህ ጋር አክስት የታናሸዋት እንግዲህ ተቀብለናል። ዛሬ ለታናሸዋታችን አክስት ሆነ የመደምደሚያዬ የመደምደሚያዬ ስሟ እንደውም የመደምደሚያ ቢሆን ጥሩ ነው። ብሎኛል አደናም፣ የመጨረሻ አይ ማዘር ቆጣሪ መልሻለው ብለዋል እኮ ብለውኛል ቆጣሪ መልሻለው። እኔ ያልወልድም ካሁን በኋላ የልጆች የሚልዬን ስናፍቅ ነበር ስጠብቅ ነበረ ደሞ የሩታዬን የጠበኩ ነው ብያለው። በሰላም ብያለው ደስ ብሎኛል። ደስ ይበላችሁ። እምባን ነው ያልኩት ምንድን ነው? የሩታዬን ልጅ ለማቀፍ ብያልኩትን ነው፣ ሌላ እንዳይመስላችሁ። እሺ፣ እንግዲህ አሁን እኛ ወንዶች ምን ወጣ ይሆናል ማለት ነው እናንተ የሴቶች

እንመካከላለን በጣም አመሰግናለሁ። ደስ ብሎኛል በጣም እና ደግሞ እንግዲህ እና እሩታ አለ እናንተንቶ